ለየት ባለ ፕራንክ ተከስተናል። ጓደኞቼን እየደወልኩ አምስት ሺህ ሪያል ያስፈልገኛል፣ አምስት ሺህ ሪያል አበድሩኝ ይላችኋለሁ። የሚሉትን ከነሱ ምን ሰማ ይሆናል? እንግዲህ እንደምታቁት አንደኛውም ጓደኛዬ ጀሙ የሳቅ ምንጭ፣ መቼም ቲክቶክ ላይ ሁላችሁም ታቁታላችሁ። ሁለተኛ ጓደኛዬ ደግሞ ሹምዬ ወይም የገጠር ልጅ በመባል የሚታወቀው ሁለቱንም ታቋቸዋላችሁ፣ ጓደኞቼ ናቸው። ዛሬ ደውልላቸውና አምስት ሺህ ብር አበድሩኝ ይላቸዋለሁ። እንግዲህ የሚሉትን ከነሱ ምን ሰማ ይሆናል?

እንንአን ንደበትለስካናላ ለአድራጎትፈልግ ነ ብር አበድረኝ ጓደኛዬ አይደል እንዴ? ረ ሀቢቢ አትፈልግብኝ። እኔ አምስት ሺህ ያለዝህብ ቢኖረኝ ብር አቃጠላለሁ። እንዲ አብይቀውን በሪየ ቆጭል ነበር ማለት አታበድረኝም? ታጥቼ ነው ምን አለኝና ነው እንዲ አሁን አምስት ሺ ብር ያህል ውሰድ እያልከኝ አልነበር? እኔ ጋለ ለአምስት ሺ ብር ስትለኝ አልነበር? ሰላም ፋሚሊ፣ እንዴት ናችሁ? እየተወደዳችሁና የተከበራችሁ የኤርሚ የዩቱብ ተከታታዮች በሙሉ በዓለም ዳርቻ ሰላማችሁ ይብዛልኝ። ለቤት አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም የመለቃቸው አዝናኝ አዝናኝ ቪዲዮ እንዲደርሳችሁ የደውል ምልክቱን መጫን እንዳይረሳ። በዚህ የዩቲዩብ ቻናል የተለያዩ ቁም ነገር የተለያዩ ፕራንኮች እንደዚሁም አዝናኝ አዝናኝ ቪዲዮ ይለቀቁበታል። ሰብስክራይብ ማድረጋችሁን እንዳትዘነጉት፣ ቪዲዮውን ስትጀምሩ በላይክ ጀምሩ እና ዛሬ ለየት ባለ ፕራንክ መጥቻለሁ። ጓደኞቼን እፈትናችኋለሁ። ሶ አምስት ሺ ሪያል ያስፈልገኛል እላቸዋለሁ። የሚሉትን ከእነሱ እንሰማለን። ማንነታቸውን በተግባር ያሳዩኛል። እንኳን አምስት ሺ ብር ለምትወዱት ጓደኛችሁ ሀምሳ ሺ ብርን ቢሆን ወደ ኋላ እንደማትሉ እርግጠኛ ነኝ። ለማንኛውም እስኪ መጀመሪያ ጀሙ ጋር እንደውልለትና የሚለውን ከሱ እንሰማለን። እስኪ ወደ ጀማል ጋር እንደውል። ጀሙነት፣ እስኪ እደወልለት። ጀሙነት፣ ጀሙነት። ስፒከሩን ጠቃ እያደረገው አሰማችኋለሁ። ቀርቶ አላባ አምስት ሺህ ያል ትብለው ብሬን ለእኔ እንዲ ዛሬ ጉድን ነምነው እርቶ አልፋ ነን። ጀምዬ፣ ጀምዬ ወንድሜ እንዴት ነህ? አማን ነው አለሁልህ። ወንድሜ አማን ነው። ጓደኛዬ፣ ዛሬ ለሆነ ነገር ፈልጌ ነበር። በጣም ክፍቶኛል ጀምዬ ብር እፈልግ የነበረ እና በቃ ጓደኞች እንዳለ ጠየቅኳቸው፣ አስከፉ ብር የለኝም ነው የሚሉት። እና አንተ ጋር ላጣም ብዬ በእርግጠኝነት መጣሁኝ። ይህ ምን ብር ነው? እዛ አገር የሆነ ቦታ ነበረ እና እንሽጠው ወይ ብር አስገባሉኝ እና አንድ አምስት ሺህ ሪያል አስገባሉኝ። አምስት ሺህ ሪያል? አዎ። ታዲያ ምን ችግር አለው? አምስት ሺ ሪያል ቀላል አይደል? እኔ አንተ ጋር ለአምስት ሺ ሪያል እንዳታስብ እንዲ ሞል አምስት ሺህ ሪያል እንዲቀለል፣ ቀላል ነው አምስት ሺህ ሪያል። ሌላ የሚያስፈልግህ ካለ እኔ ሌላክኝ። ወይ እንደ ጓደኛዬ ትለያለህ እኮ እኔ ለራሱ መጀመሪያ ማለት ነው። ምን ነው አንተ ጋር በመጥቶ ተበሳጭቻለሁ። ጓደኛዬ ትቀልድ ያለ ሌሎቹ ጋር ሲጀመር ለምን ደወልክ? እኔ እያለሁ ለአምስት ሺህ ሪያል ይሄን ያክል ትጨናነቃለህ ወንድሜ? እንዲህ ታዲያ ምን ላድርግ? ከባድ እኮ ነው። ጅም ይ ባየ ይሄ ሰው ፊት ያስጠላል፣ ብር አበድሩኝ ስትሉ። ኧረ ብር እኮ በጣም ቀላል ነገር ነው። ምን ይህ ነገ ጧት ተሰርቶ የሚገኛል ይ አዎ ወንድሜ የምር በጣም አመሰግናለሁ እና በቃ ሰራፋ ልክልህና ታስገባልኛለህ። የምር በጣም ከፍቶ ነበር። እዛም እዛም እየዛበርኩ ሰራፋ አዎ ሰራፋ ልክልሃለሁኝ ሰራፋ ያው ለቪዲዮሽ ነው። አመቸን ቪዲዮ እየቀረጽከኝ ነው ብዬ ነው። ኤርም የምን ቪዲዮ እኔ ምን አቀላህ ነው እንዴ? ሴቶቹ ሰብስ ምንድን ነው ምን ዲለም ፕራክ ነው ምንትስ ነው እያልክ ሰሞኑን እየቀረጽከኝ እንዴ? እዛ መስሎኝ ነው እንዴ ማለት ብር እኮ ነው የፈለኩት ሀገር ለቦታ ፈልጌው ነው ብሩ እኮ መቼም አምስት ሺህ ብር አሁን ስትጠይቀኝ አሁን በአሁን ቪዲዮ እየቀረጽከ ይመስሎኝ ነው ፕራንክ እያደረግከ ይመስሎኝ ነው እኔ ለምንድ ነው ፕራንክ ማድረግ ጀም ብር ፈልጌ እኮ ነው ብር አበድሬ ጓደኛዬ አይደለ እንዴ አረ ሀቢቢ አትፈልጅብኝ ኒ አምስት ሺ ሪያል እዚህ ቢኖረኝ በረሃ ቃጠላለሁ እንዲ አብይ ከሁን በሪጀ ቁጭል ነበር ማለት አታበድረኝም ከየት አትቼ ነው ማበድርህን ምን አለኝና ነው እንዴ፣ አሁን አምስት ሺህ ሪያል ውሰድ እያልከኝ አልነበር? እኔ ጋር ለአምስት ሺህ ሪያል ስትለኛል ነበር። አሪ ታዲያ ፕራንክ እያረከኝ መስሎኝ ነው። ማለት ብር የለህም አሁን፣ አታበድረኝም አምስት ሺህ ሪያል? አረ እኔም ብዘቀዝቀኝ ራሱ አንድ ሪያል አይወጣኝ። ምን የለኝም፣ ሌላ ሰው ፈልግ። ጓደኝነት እንደዚህ ነው? እኔ እናንተ እንደዚህ ነን? ለአምስት ሺህ ሪያል እንደዚህ ትለኛለህ። መጀመሪያ የለኝም ማለት ማለስ ስትል አልነበር እንደ መጀመሪያ መጀመሪያ አለኝ አልኩት። እኔ ፕራክ መስሎኝ ነው። እኔ የለኝም ሰሞኑን ኢትዮጵያ ልክ ያለው አምስት ሳንቲም የለኝም። እሺ ከኢትዮጵያ ታስተላልፍ ታስተላልፍልኛለ ሁለት መቶ ሺህ ብር፣ አራንተ ኢትዮጵያ የሚተላለፍ ነገር ቢሆን እኔ የተላለፍ የነበር በሁለት መቶ ሺህ ብር አብይ ጋ ወንበር ይዤ ቁጭ ምለው። እንዲያሁን አንተ አበድር አለ አላልከኝም? እንዲ አምስት ሺህ ብር ሆነ ሀቢቢ። እኔ አምስት ሺህ ብር ያልዝም ብለህ ዘለ ትጠይቃለህ። እንዲ ከየት አመጣለሁ? እረኛ ኮኔ ታደረኛ ብትሆን አንተው እኮን አለኝ አልከው። እኔማ አንድ ሽም ሁለት ሺህ ብል ልጠይቀ ነበር አንተ እኮን አለኝ አልከኝ። ነኝ እኮ ያልኩህ ሀቢቢ ምናልባት ፕራንክ ሰሞኑን ቀልዲ ስለያሻ እንጂ ቀልዲና ምርሻ አላስታወቀኝም። እና ፕራንክ ፕራንክ ልታደርገኝ መስሎኝ ነው። ያው በፕራንክ ትመልስልኛለህ ብዬ እንጂ ፕራንክ ታዲያ ጓደኛ አደለሁ እንዲ እኔ ጓደኛ ነኝ አደለሁ ጓደኛ ነህ ታዲያ ግን ምን ላርግ ታዲያ ዲ አምስት ሺ ብር ወልድ ያለሁ ከፈቅ አምስት ሺ ብር ባ እንዲህ የምጠይቀኝ ከዛ አመጣለሁ። እሺ ስንት ብር ነው ያለ ያለህን አበድለ እኔ እኮ ሙሉ አምስት ሺ የሚያስፈልገኝ ነው እንጂ ኳ አምስት ሺ ያሉ ሞላሎ ደግሞ መጀመሪያ ሌ ስትል ነበረ ስታኝ ኔ መንግስት ሰር ተቀጠሩ የኮሚሰር የመንግስት ሰራተኛ እረኛ ነኝ። ኔ ወር ደሞዜን እያወቅኩ ከአንተ የወረደ ደሞዝ እኮ ነ አንድ አንተው እኮ ነ አለኝ ያልከውን እኮ ሌሎችንም ጠይቃቸው። አስቀይ ነው የመጣሁት ግር አንተ አሁን አምስት ሺህ ብር አለኝ አላልክም? ከዚም በላይ ቢሆን ችግር የለውም እያልከኝ ነበር። አረ ተፋተ ግ አምስት ሺህ ብር ዝም ብሎ ተሜሪ ወርኮ ይገኛል አምስት ሺህ ይው ጀማል፣ ዩቱብ ቪዲዮ እየቀረስኩ ነው። ጉድህን ነው ማወጣው። ዩቱብ ቪዲዮ እየቀረስኩ ነው ጀማል

አይደለ መጀመሪያ ለምን የለኝም አልክ? በረሃን የምትሠራው አብይ ጋንም ከመጠ ስትል አልነበረ? አሁን ከሄድ መጣው ታዲያ ፕራንክ ስትል አይደለ? ያው በፕራንክ መቼም ትበልሳላችሁ ብዬ ነው። እሺ። አይ እኔ እየቀለድኩ ነበረ። መጀመሪያ ፕራንክ ምናምን ብለህ ፍንጭ ስለሰጠኝ እንጂ ፕራንክ እያደረኩ አይደለም። ታዲያ አንተስ እየቀለድክ እንዴት አምስት ሺ ላይ ዘቀልደ አምስት ሺ ሁለት ሺ እና አንድ ሺ አምስት መቶ አራ አምሳ ብር ብትጠይቀኝ ምን አለ? ጀም ጀም መቤቴን ዩቲዩብ እየቀረጽኩ ነው። ፖስት ተዋለ

ክልያላችሁ ሰሞኑን ይዛችሁ አንተም ብሎ ጓደኛ፣ አንተም ብሎ ጓደኛ። ለማንኛውም ዩቱብህን ከስር ሜንሽን አደርግላችኋለሁ፣ ሰብስክራይብ አድርጉ። ትገርማለህ! እኔ ግን እንደዚህ አልጠብቅህም ነበረ። እኔ ጓደኛዬ ነው ብዬ በኮንፊደንስ መጥቼ በቃ እውነት ብር ብጠይቅለት ከአታበድረኝም ማለት ነው። አስመሳይ እያወቀው ከየት አ ከየት አባት ያን ትቼ አበድርሃለሁ። እያየኸኝ እኔ ጠራራ እያ እያተወለገኝ እጄን አማን እንዴት ታዲያ ቢሆንም የሌለህን ነገር ተስፋ አትስጣ። ቆይ እኔ ምረ ቁም ነገር ባወራ የሚያምነኝ የለም ማለት ነው? አንተ እኮ እየቀለድኩ ነው። ሰሞኑን እኮ በብራን ቅን እጅ ስህን አል ሴቱንም ወንዱንም ደግሞ ሴቶቹን ሴቶቹን አብርተ ህግብን ጠቅላላቂ ይዘናል። በአንተ ምን አድርጌ በሴቶቹ እግረ ሴቶችን እያቀበክነው አርፈህ ተቀመጥ። እንዲህ ሴቶች እየማ ገና መክራችኋለሁ። ይሄ አሽቃባጭ ወንድ ሁላ እንጦረጦስ ገደል ይግባ። ነግሬሀለሁ። ይኸው ብራክ እያላችሁ እዛ ትነጭሱን ብትፈቃድ የሚያነሳህ አይደለም አንተ ቀጣፊ። ለማንኛውም እሺ ይመችህ፣ እደውልልሀለሁ። እሺ አየዘመኑ ጓደኛ የዘመኑ ጓደኛ እንደው ምድረ ጥቅማኛ አያችሁት፣ ፋሚሊ አስመሳዮች፣ አስመሳዮች ጉድ። ለማንኛውም አሁን ደግሞ ወደ ሹምዬ እንሄዳለን፣ የገጠር ልጅ ደግሞ እስኪ ከሱ የሚለውን እንሰማለን። ይሄኛው ቀጣፊ አያችሁት ሲቀጣጥፍ። ግን የዛሬ ጓደኛ በቃ ወደ ነፈሰበት ነው። ገና ለገና ፕራንክ ያደርገኛል ብሎ መጀመሪያ የሚያደርገው ድርጊት ጉድ፣ የዛሬ ሰው እኮ። እስኪ አሁን ወደ ሹምዬ እንሄድና ሹምዬ የሚለውን ደግሞ እንስማ

አለሁ ፈጣሪ መስገና ወን ነው። አለሁልህ አባቴ፣ እንዴት ነህ? ሁሉ ሰላም? እባክህ ለሆነ ጉዳይ ፈልጌ የነበረ የአገሬ ልጅ ወንድሜ፣ ታውቃለህ እንደምወድህ እና፣ ምን ችግር አለው አባቴ፣ ምን ችግር አለው። ስማማ ብር ነው ይኖረሃል እንዴ? ትንሽ ብር ፈልጌ የነበረ አገር ለቦታ ብር፣ ቦታው ከሚሸጥ እና ብር ከምታስገባ ምናምን ብለውኝ እና ትንሽ ከፋ ብሎኛል። ዛሬ ብር ፈልጌ ነበር። ምንድነው ወይ ወይ

ሹምዬ፣ ምንድን ነው ሸበቃ? ነው ቀይ ብላኝ ወጣ። ኧረ አይሰማም። ኔትዎርኩ ነው እኮ፣ ኔትዎርኩ ነው አባቴ፣ ኔትዎርኩ ነው ብር አበድረኝ ነው ያልኩህ። ብር ብር፣ እየተሰማኝ አይደለም። ብር አበድረኝ። ብር ያለህ፣ ብር አለህ፣ ብር አበድረኝ። አይሰማም እኮ ነው የምልህ። አይሰማም። ብር እኮ ነው የፈለኩት አምስት ሺር ያህል ወይ ሦስት ሺር ያህል ነው ዘር አማነ የምትለው አይሰማም። ስማ ብር አታበድረኝም? አትቀልድ ሹምዬ፣ ትሰማኝ ምትሰማኝ ሹምዬ። ጓደኝነታችን እንደዚህ ነው፣ በብር ይለካል። የእኔን ያንተ አልተሰማኝም ምናምን እኮ አባቴ እንጂ ለአንተ የማልሆነው ነገር የለም። ታውቃለህ አይደል? እኮ ብር ብር። ታድያ ተንኮል ተንኮል ወንድ ነው የሚሰማው። ብር አበድረኝ ኧረ እንዴት ሊሰማኝ ትፈልጋለህ? አይሰማኝም። እንዴት ነው የሚሰማኝ? አይሰማኝም አባዴ አይሰማኝም። ስማ ይኸውልህ ሁለታችሁም አንተም ጀማልም ማለት ነው፣ ገደል ግቡ እሺ። ዩቱብ ላይ ደግሞ ቪዲዮ እየቀረጽኳችሁ ነው። ሁለታችሁ ነው የምፖስታችሁ። ሁለታችሁንም ዩቱብ ላይ ነው የምፖስት የምፖስታችሁ። ገደል ግቡ እሺ። ኧረ እኔ ሁሉንም እሰጥሀለሁ፣ የእሱንም ጨምሬ እሰጥሀለሁ እና ፖስተው አባባዬ ስማ ከምሬ ነው። ይኸው የእሱንም የእኔንም አድርጌ ሁለቱንም በአንድ እሰጥሀለሁ ንትታረክተውስልነበር ትገርማላችሁ። ምድር አስመሳዮች። እኔ ግን ለእናንተ እንደዚህ አይደለም። ተው እንጂ አባቴ፣ ተው እንጂ እኔን እኔን ወንድምህን አሁን አደባባይ ላይ ታወታኛሁን? ተው እንጂ፣ ሰው ጉድ ይላሉ። ስለ ብር ሲወራ ሸበካማ ይሰራው። ለምንድን ነው አልሰራማ? እንዴታ እንዴ ብሎ ነው የሚሰራው። አይሰራም እንዴ ብሎ ይሰራል። ለምን ይሰራል ትገር ማላችሁ እሺ እኔ ደግሞ እናንተ አላችሁ ብዬ በቃ፣ ችግር ቢመጣብኝ ለራሱ አትረዱኝም፣ አትረዱኝ ማለት ነው አባቴ። ይረዳሃለሁን? ይረዳሃለሁ ፋሚሊ። እጄን አመመኝ። ስማ ጉድህን የማወጣው እሺ። ለማንኛውም ቪዲዮ እየቀረጽኩ ነው፣ ሰምታችኋል። ብቸኛ ነኝ እኔ። ጓደኛ አለኝ እነሱ አሉኝ ብዬ ብር ተማምኜ ብሄድ፣ አያችሁ፣ ጉድ አደረጉኝ። ውጣ ሆነሽ የዘመኑ ጓደኛ የዘመኑ ጓደኛ ምድር ምድረ አስመሳዮች ሁለት አስመሳዮች። እኔ እኮ ሰው አለ ብዬ ነበረ። ድሮውንም እናንተ መተማመንኝ በቃ የሆነ ችግር ቢደርስብህ። ይሄ ፕራንክ ለካ ጎዳኝ። ምር ሁሌ ፕራንክ እየሰራው ማንም አያምነኝም ማለት ነው፣ እናንተ ሳታምኑኝ። ለማንኛውም ፋሚሊ ጓደኞቻችሁን እንደዚህ እያደረጋችሁ ፈትኗቸው። ዛሬው እንዳያችሁት ብቸኛ ሆኝ ያለሁኝ። ለማንኛውም ቆይታችን ይሄን ይመስላል። የምድር አስመሳይ ጓደኞቼ ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። እስኪ እናንተ እንኳን ከጎን የሆኑ ሰብስክራይብ እያደረጋችሁ በቅርቡ ሀያሽ እንደምታስገቡኝ አምናለሁ። እወዳችኋለሁ። ሁላችሁም ይመቻችሁ። በአስመሳይ ጓደኛ አትሞሉ፣ ከህይወታችሁ አስወጧቸው። እንደኔ አስመሳይ ጓደኛ ይግጠማችሁ። አለን እያሉ እንደሌሉ የሚሆኑ ሰዎችን ያርቅላችሁ። ጉል አሜን አሜን በሉ፣ ይጠቅማችኋል። ለማንኛውም ያው እንግዲህ ምድር አስመሳዮች ሁለታችሁም ማለት ነው፣ እሰራላችኋለሁ ደግሞ። ኤርሚ አይደለውም ይሄ ፕራንክ እያልኩ እየተጃጃልኩ በራሴ ሰዓት በቃ ቁም ነገረኛ ላልሆን ነው እንግዲህ ምንም ማድረግ አይቻልም። ለማንኛውም ቢግ ሪስፔክት ላችሁንም ወዳችኋለሁ። እስከዚህ ድረስ ቪዲዮ የካያችሁ ተመችቷችኋል። ሰብስክራይብ አድርጉሽ። ጉድባይእ ባንደበት ማለው እስቃናላይ ለ